ኦማይጋድ ይ በቃ ውዳል ነገር እና ስታዩት፣ አሁን እንድሬም ወይ ምናምን አይደለም። ውስጥ ላይ ምናምን ነገር አለው ማስታውቃችሁ ነገር አለው። አሰራሩ በጣም ነው የሚጠፍጠው። ይሄ ብስኩት ከምትሰሩት በጣም ይሄ ክራሚሶን በጣም ይገያል ስሙ እናንተ ከተመቻችሁ አሰራሩን አንድ ቀን አሳያችኋለሁ። ሀላ የምትወዱ ካላችሁ ቴክስት አድርጉልኝ ማለት ነው። ግን ያው የተለየ ጣዕም ነው ያለው። እዚህ ጋር፣ እዚህ ጋር ሌላ ነገር ነው የሚታያችሁ። ኦ ማይ ጋድ ምንም ነው ዳክቱ። እዚህ ጋር ይታያችኋል ላይ ኮፊን፣ ከውስጥ ያለው ነገር ይታያችኋል። ብስኩት፣ ብስኩት አይደለም፣ ብስኩት የለውም ይሄ እንዱፋች የተለየ አሰራር ነው ያለው። በጣም የተለየ ማለት ነው እንዳሳያችሁ ብስኩት የለም። እስካሁን እንዳስ ብስኩት አላያችሁ። የተለያየ መሀላችሁ ምናምን የምትበሉት ስላላችሁ ግን የእያንዳንዱ ሰው እንትን ይለያያል። ያሰራሩ ኮርስ ይለያያል ማለት ነው ኮርስ ስትወስዱ ብዙ ጊዜ የተለያየ ነው የሚሆነው እና አንዳንዱ ሴንስ እና የአንዱ ሴንስ ይለያያል፣ የሚሰራው ሴንስ ይለያያል፣ አንዱ የሚሰራው ሴንስ ይለያያል። ያው ሁሉም የራሱ የሆነ የትምህርት እንትን ይኖረዋል ነው። በጣም አሪፍ ነው። እኔ ተመችቶ ነኝ የምር ነው የምላችሁ በጣም ለዚህ ነው እኔ ስለምወድ እንደዚህ ነገር በጣም ነው የምወደው እና በጣም ይመቻል፣ ለኔ ተመቶኛል። እናንተ ደግሞ እንደዚህ አይነት አሰራር እንፈልጋለን የምትሉ ካላችሁ ቴክስት አድርጉልኝ፣ ችግር የለውም አሰራሩን አንድ ቀን ይዞ የላችሁ እመጣለሁ፣ ከወደዳችሁት ማለት ነው። ሀላ የምትወድ ከሆነ እዚህ እኔ ጋር በጋ አብሮ በጣም አሪፍ ነው። ከምግብ በኋላ ምናምን ደስ የሚል ነገር አለው። እንደዛ ምናምን የምትወስዱት ጥሩ ነው። እኔ ያው እንዳርካችሁ ወዳለሁ ደስ ይለኛል። ለምዶን አላውቅም። እንዳሳየዋችሁም ደግሞ እንትን ያለ አይደለም ያለው ነገር ብስኩት አይደለም። አያችሁት አይደል? ብስኩት አይደለም። አያችሁ ብስኩት አይደለም። እንዝጋ ያለው የኬክም ክሬም አይደለም። አሁን ይሻለ አሰራራ ደው እና በጣም ምን እንደዚህ ነው ከምነግራችሁ በላይ በጣም ለዚዝ ነው። አያችሁት ክሬም ሉኬት ክሬሙ ራሱ እንዴት እንደሆነ ስትበሉት ራሱ በጣም ሶፍት ነው። አፋችሁ ላይ ሶፍት ነው በቃ። አያችሁት ክሬም ሉኬት እንዴት እንደሆነ ያው ከጋዋ ጋር ምናምን አሪፍ ነው። እንደዚህ አይነት ነገር የምትፈልጉ ከሆነ የኬክ ዲዛይን የምትፈልጉ ከሆነ ያው እዚህ ላይ እንደዚህ አሁን ምን መሰላችሁ፣ የተለያዩ ሙያዎችን የተለያዩ ነገሮችን ብትለቁ አንደኛ ተከታታይ ያስፈልጋል። ዝም ብሎ ማባከን ነው የሚሆነው። የሆነ ነገር ለቃችሁ የሚከታተላችሁ ተከታታይ ከሌላ ምን፣ ከሌላ የሆነ ነገር ሰርቼ የኮርሳሌ ሙያ ለብላችሁ ብትለቁ አንደኛ ነገር ተከታታይ ያስፈልጋል። ኮመንት የሚሰጥ ሰው ያስፈልጋል። ብዙ ሰብስክራይበር ምናምን ከሌላችሁ የሆነ ነገር እናሳያለን ብለን ብንመጣ ዝም ብሎ ነው ምስል የሚለው። ግን የሆነ አክቲቭ የሆነ እንትን ካላችሁ ግን ብታስተምሩ ለሁል ሰው ይደርስላችኋል። አልገባችሁ ካለ ነገር ምንም ቫሊዩ አይኖረው እና ከዛ አንጻር ነው ውዶቼ። እና በጣም ይጣፍጣል። ሶ ለዚዝ የምር የሚጣፍጥ ነገር አለው በጣም በጣም እና ሁላችሁም ይሄ ይሄ አም ቻናል ሁላችሁም ላይክ ሼር ሰብስክራይብ በማድረግ ያው አበረታቱ ይለ ማለት ነው። እንዴት ተብናልስ ለየች?

እና ውዶቼ በጣም ነው የሚጣፍጠው። የምር ነው ላይ ይሄ የራሱ የሆነ ሴክሪቲ የራሱ የሆነ ሚስጥር አለው። እንግዲህ ብዙ አሁን ምግብ ቤት የምንሰራውን እንትን አምጥተን ቤት ብንሰራው ሴንሱ አይመጣ ላይ ማፊ

እየሰራሁበት አይደለምና፣ ቻናሌም ሊዘጋ ነው። ሸክሉና ዝም ብዬሽ ልግባ ብዬሽ ነው የገባሁት። እና የተለያዩ አሉ ግን ተከታታይ ቢኖር የሆነ ነገር ታሳያለሽ፣ ግን ተከታታይ ስለሌለ ያው ሙያ ማባከን ነው የሚሆነው። አላህ ይፊኪ ያ ሄልዋ። ከወደድሽ ችግር የለውም አብሽር። ከወደድሽ ማለት ነው ችግር የለውም። ይሄ እያይሽ ነው። በብስኩት ምናምን አይደለም፣ ራሱን የቻለ እንትን አለው በተለይ የኮፊ ሴንስ የምትወዱ ከሆነ አሪፍ ሴንስ አለው። ደስ ይላል።